ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ሀይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መንግስት የአመራር ሽግሽግ ምደባ አደረገም። ዝርዝሩ እንደሚከተለው ይቀርባል። የሐረሪ ክልል መንግስት የአመራር ሽግሽግና ምደባ አደረገ። በዚህ መሰረትም ወይዘሮ ጆርዳን ኢሳቅ የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ፣ አቶ ያያ አብዱርህማን የሐረር መዘጋጃ ቤት ስራ አስኪያጅ አቶ ጀማል አህመድ የመንግስት ክራይ ቤቶች አስተዳደር ኤጀንሲ፣ አቶ አህመድ አሊ የህብረት ስራ ማህበራት ማደራጃ ማስፋፊያ ኤጀንሲ፣ አቶ ይብሳ አሊ የደንብ ማስከበር ጽህፈት ቤት ኃላፊ፣ አቶ አብዱሰላም አብዱራህማን ቅሬታ ሰሚ ጽህፈት ቤት ኃላፊ፣ አቶ አህመድ ሐሰን የስፖርት ኮሚሽን ኮሚሽነር፣ ወይዘሮ ያስሚን ሰላሐዲን የቋንቋ ዳይሬክተር ዶክተር ከማል አብዱል ባሲት የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ምክትል ኃላፊ፣ አቶ ኢልያስ ዩኒስ የካቢኔ ጉዳይ ጽህፈት ቤት ኃላፊ ሆነው ተሹመዋል። በተጨማሪም ወይዘሮ ዚነት ዩሱፍ የሴቶች ክንፍ ጽህፈት ቤት ኃላፊ፣ ወጣት አረፋት ሸኪብ የወጣቶች ክንፍ ፖለቲካና አደረጃጀት ዘርፍ ኃላፊ አቶ መሐመድ ዑመር የአባድር ወረዳ ዋና አስተዳዳሪ፣ አቶ ዙቤር መሐመድ የሀኪም ወረዳ ዋና አስተዳዳሪ፣ አቶ ሸምሸዲን አብዱላሂ አሊ የድሬ ጠያራ ወረዳ ዋና አስተዳዳሪ፣ አቶ አብዲ አወል የሶፊ ወረዳ ዋና አስተዳዳሪ፣ ናሲር ሙመድ አደም የኤረር ወረዳ ዋና አስተዳዳሪ፣ ነስሩ አሊ የአባድር ወረዳ ፓርቲ ጽፈት ቤት ኃላፊ፣ ሰሚር አብዱላሂ የድሬ ጠያራ ወረዳ ፓርቲ ጽፈት ቤት ኃላፊ፣ አሚር አብዱላሂ የኤረር ወረዳ ፓርቲ ጽፈት ቤት ኃላፊ፣ ሀሰን መሐመድ አህመድ የሸንኮር ወረዳ ፓርቲ ጽፈት ቤት ኃላፊ አቶ ረመዳን መሐመድ ሀጅ የድሬ ጠያራ ወረዳ ኮሚሽን ጽፈት ቤት ኃላፊ፣ አቶ መርዋን ዩሱፍ የሶፊ ወረዳ ኮሚሽን ጽፈት ቤት ኃላፊ፣ ወይዘሮ ኪሚያ ኡስማን የአቦኮር ወረዳ ኮሚሽን ጽፈት ቤት ኃላፊ፣ ወይዘሮ ሃምዲያ ዩሱፍ የሀኪም ወረዳ ኮሚሽን ጽፈት ቤት ኃላፊ፣ አቶ ረመዳን መሐመድ ኡሶ የኤረር ወረዳ ኮሚሽን ጽፈት ቤት ኃላፊ፣ አቶ አብዱል ሀኪም አብዱራህማን የሸንኮር ወረዳ ኮሚሽን ጽፈት ቤት ኃላፊ፣ አቶ አብዲ ሊማይ የጀሌላ ወረዳ ኮሚሽን ጽህፈት ቤት ኃላፊ አቶ ኢብሳ ነሜ የአባኑር ወረዳ ኮሚሽን ጽህፈት ቤት ኃላፊ ወይዘሮ ዚቄ ሙመድ የአሚድ ኑር ወረዳ ኮሚሽን ጽህፈት ቤት ኃላፊ ሆነው ተሹመዋል። በክልሉ ወጣቱን የሙያ ባለቤት በማድረግ በስራ ጠባቂነት ተላቀው ወደ ስራ ፈጣሪነት በስፋት እንዲገቡ እየተሰራ መሆኑን የሀረር ፖሊቴክኒክ ኮሌጅ አስታውቋል። ወጣቱ ሙያዊ ስልጠናዎችን በመከታተል የራሱን ክሎት በመጠቀም ስራ ፈጣሪ መሆን እንደሚገባው ኮሌጁን መልእክት አስተላልፈዋል። ገዛኝ አራገኝ የቴክኒክና ሙያ ተቋማት ችግር ፈቺ ስራዎችን ለማህበረሰቡ በማበረከትና ወጣቱ በሚፈልገው የሙያ ዘርፍ የሙያ ባለቤት ለማድረግ ያላቸው ሚና ጉልህ ነው። የሐረር ፖሊቴክኒክ ኮሌጅ ላለፉት ረጅም ዓመታት በመደበኛ፣ በማታ፣ በቅዳሜና እሁድ መርሃ ግብር በተለያዩ የሙያ መስክና በአጫጭር ገበያ ተኮር በሆኑ ስልጠናዎች ተማሪዎችን እያበቃ ይገኛል። በኮሌጁ የአስተዳደርና ፋይናንስ ዲን አቶ አንዳለም መሊዮን ከሐረሪ ቲቪ ጋር በነበራቸው ቆይታ እንደገለጹት ኮሌጁ በ2018 የትምህርት ዘመን በመደበኛና ኢመደበኛ ከ11 በላይ በሆኑ የስልጠና ዘርፎች ተማሪዎችን ተቀብሎ ለማሰልጠን ዝግጅቱን አጠናቆ ወደ ስራ መግባቱን አስታውቀዋል። ኮሌጁ ነባር የሆኑ ተማሪዎችን በቀን በምሽት ሳምንቱን ሙሉ ለሙሉ የመማር ማስተማር ስርዓቱን እያከናወነ እንደሚገኝ ጠቁመው፣ ለአዳዲስ ተመዝጋቢዎች የመቁረጫ ነጥብ በመጠባበቅ ላይ መሆኑን አብራርተዋል። አንድ ሺ አካባቢ የሚጠጋ ተማሪዎች ኦልሞስት ስምንት መቶ ሀያ ዘጠኝ ተማሪ ተቀብለን ወደ ስልጠና አስገብተናል። በመደበኛ ስልጠና ላይ ነባር ተማሪዎችን በቀን በምሽት እና በዊክንድ ክላስ ኦልሬዲ ላስት ዊክ ላይ ስልጠናዎችን ጀምረናል። አሁን እየጠበቅን ያለ ነው በሀገር አቀፍ ደረጃ በሚኒስቴር ኦፍ ሌበር ኤንድ ስኪል የሚወጣውን የመቁረጫ ነጥብ ጠብቀን እሱን ለመዝገባ ዝግጅታችን ጨርሰን ኦልሬዲ የእነሱን መቁረጫ ነጥብ እየጠበቅን ያለ ነው። በእቅዳችን ወደ ሰባት መቶ ሰባ ስምንት አካባቢ ተማሪ አዲስ እንቀበላለን ብለን ደቅድ ይዘናል። ባለው የተማሪ ብዛት ልክ ግን ኦልሬዲ እቅዳችንን ፍሌክሰብል አድርገን ለመጨመርም ዝግጅታችን ጨርሰን እየጠበቅን ያለ ነው። ዘንድሮ የትምህርት መማር ማስተማር መደበኛ አሰልጣኞችን ከአምናው በተሻለ ከሰባት መቶ በላይ ተማሪዎችን በገበያ ተኮር አጫጭር ስልጠና ደግሞ ሁለት ሺ ስምንት መቶ በተለያዩ ዙሮች ተቀብሎ ለማሰልጠን ዝግጅቱን ማጠናቀቁን አስረድተዋል። በተለይም በገበያ መር በሆነ የስልጠና ዘርፎች ኮሌጁ ከተለያዩ መንግስታዊና መንግስታዊ ካልሆኑ ከሀገር ውስጥ ብሎም ከውጭ ድርጅቶች ጋር በጋራ በመስራት ወጣቱን ተጠቃሚ በሚያደርጉ ስልጠናዎች እያበቃ ለገበያ እያቀረበ መሆኑን ጠቁ ጠቁመዋል በኮንስትራክሽን ማኒፋክቸሪንግ፣ ቴክስታይልና ጋርመንት እንዲሁም ሆቴልና ቱሪዝም ላይ ኮሌጁ በዋናነት እየሰራ መሆኑን ገልጸው በተለይም በክልሉ በገጠር ወረዳዎች የሚገኙ ሰልጣኞችን ባሉበት ሆነው ስልጠናዎችን እንዲከታተሉ ሰፊ ስራ መሰራቱን አክለዋል። ሆቴል ቱሪዝም፣ ኮንስትራክሽን፣ ማኑፋክቸሪንግና ቴክስታይል ጋርመንት ዲፓርትመንቶች ላይ ተማሪዎች ስልጠናቸውን ጨርሰው ሲያበቁ በዛው ዘርፍ ላይ ስራ እንዲይዙ ወይም ደግሞ የኛ አንዱ የተወዳደርን ያሸንፍንበት የኢስ ፕሮጀክት ኢስ ፕሮጀክት ላይ ዋነኛው አውትፑታችን ሰልጣኞችን ማስመረቅ ሳይሆን ሰልጣኞች ከተመረቁ በኋላ ከስራ ጋር ማስተሳሰር ነው። ስለዚህ ኮሌጁም ኢቫሉዌት የሚደረገው እንደ ክልልም እኛ የምንወዳደርበት ዋነኛው ኦብጀክቲቭ ምን ያህል ተማሪዎች አስተማርን ሳይሆን ያስተማርናቸውን ተማሪዎች ምን ያህሎቹን ከስራ ጋር አስተሳስረናል ነው። ስለዚህ ሐረር ፖሊቴክኒክ ኮሌጅ በገጠር ባሉ አካባቢዎች ላይ ሶፊ ኤረር የምንላቸው እዛው አካባቢ በመሄድ ስልጠናው እንዲያገኙ እየተደረገ ነው ያሉ፣ ማለት የተማሪዎችን ጥራት ለማረጋገጥ ሰልጣኞቹን ከኢንዱስትሪ ጋር በማስተሳሰር የአሰልጣኞችን ብቃት በየጊዜው በማሳደግ ሰልጣኞችና አሰልጣኞችን ከአዳዲስ ቴክኖሎጂ ጋር በማስተሳሰር ተወዳዳሪ ብቁ ዜጋን ለገበያው ለማቅረብ እየሰራ መሆኑን አስገንዝበዋል። አስራ አንድ ዲፓርትመንቶች አሉ። በአስራ አንድ ዲፓርትመንቶች ውስጥ የተማሪው በፍላጎቱ መሰረት ባለው ችሎታ መሰረት መጥቶ ቢማር የተሻለ ነገር ያፈራበታል ብለን እናስባለን። ቴክኒክና ሞያ ላይ የሚማር ሰው ኦልሬዲ ቅጥር አይደለም የሚጠብቀው ኦልሬዲ ሞያ ይዞ ስለሚወጣ የራሱን ገቢ ማግኘት ስለሚችል የተሻለ ነገር መስራት ይችላል። ወጣቱ ሙያዊ ስልጠናዎችን በመከታተል ከስራ ጠባቂነት ተላቆ የራሱን ክህሎት በመጠቀም ስራ ፈጣሪ መሆን እንደሚገባም መልእክታቸውን አስተላልፈዋል። በሐረሪ ክልል አማሪሳ ኢንዱስትሪ መንደር በማኅበር ተደራጅተው በእንጨት ስራ ብረታብረት ስራ ዘርፍም ለተሰማሩ ወጣቶች የተለያዩ ዘርፎች የተደረገላቸው እና ድጋፎች የተደረገላቸው እንደሚገኝ ተገልጿል። በኢንዱስትሪ መንደሩ በማኅበር ተደራቸው እየተንቀሳቀሱ የሚገኙ ወጣቶችም በበኩላቸው ተጠቃሚነታቸው እያደገ ስለ መምጣቱ ነው የሚናገሩት። ዘገባው የጀዲዳ አህመድ ነው፣ ሲሳይ ዘሪሁን ያቀርበዋል። በአማሬሳ ኢንዱስትሪ መንደር በማህበር ተደራጅተው በእንጨትና ብረታ ብረት ስራ ዘርፍ ለተሰማሩ ወጣቶች የተለያዩ ድጋፎች እየተደረገላቸው እንደሚገኙ ገልጸዋል። ታዲያ በአማሬሳ ኢንዱስትሪ መንደር በማህበር ተደራጅተው በርካታም ምርቶቻቸውን ለገበያ እያቀረቡ ይገኛል። በኢንዱስትሪ መንደሩ በእንጨት ስራ ላይ ተሰማርተው እየሰሩ ያገኘናቸው ወጣቶች እንደገለጹት ከቤተሰቦቻቸውና ከመንግስት ባገኙት ድጋፍ በማህበር ተደራጅተው የተለያዩ የእንጨት ስራዎችን በማምረት ለገበያ እያቀረቡ መሆኑን ይናገራሉ። ከማህበሩ አባላት መካከል ወጣት አብደላዲና ከዚህ ቀደም ቤት ተከራይተው በመስራት ይተዳደሩ እንደነበርና ከፍተኛ የኪራይ ወጪ መክፈል ስለከበዳቸው ወደ ኢንዱስትሪ ዞኑ መግባታቸው በመንግስት ድጋፍ ወደ ኢንዱስትሪ ዞኑ መግባታቸውን ይገልጻሉ። ታዲያ አሁን ላይ በመንደሩ ምቹ የመስሪያ ቦታ በማግኘታቸውና በተፈጠራላቸው በተፈጠረላቸው የስራ እድል ከራሳቸው አልፈው ለሌሎች የስራ እድል እንደፈጠሩ ተናግረዋል። በዚህም በተሰማሩበት የሙያ መስክ ምርቶቻቸውን ለገበያ በማቅረብ ተጠቃሚ እየሆኑ እንደሚገኝ ገልጸዋል። ቀደም ሲል በሱቅ ንግድ ውስጥ ስራ ነበር፣ ግን አሁን በቤተሰብ ድጋፍና መንግስት እዚህ ይህንን ስራ እየሰራው ነው። መንግስት የስራ ቦታ ሰጥቶናል፣ ቢሆንም የመሸጫ ቦቻ ችግር አለብን። በማህበሩ ውስጥ ተቀጥሮ የስራ እድል ተጠቃሚ ሆነው ደግሞ ወጣት ሱዴ ሲ ሲራጅ እንደገለጸው ከዚህ ቀደም በአሽከርካሪነት ተራ የነበረ ቢሆንም አሁን ግን በማህበሩ ተቀጥሮ በመስራቱ ህይወቱ እንደተቀየረና የተሻለ ደረጃ ላይ እንደሚገኝ ይናገራል። ስሜ ሱደይ ሲራጅ ባላለው እና እዚህ ስራ ከጀመር ሁለት ወራት ይሆነኛል። በፊት መኪና እየነዳው ነበር። አሁን ተለውጫ አለው። ወደፊት ትልቅ ቦታ ለመድረስም ተስፋ አለኝ። ሌላው በመንደሩ መስሪያ ቦታ ተመቻችቶላቸው ሲሰሩ ያገኘናቸው አቶ አህመድ አሰን በብረታ ብረት ስራ ተሰማርተው የተለያዩ የግብርና ስራዎችን የሚያቃልሉ ማሽኖችን በማምረት ለአርሶ አደሩ በማቅረብ ላይ እንደሚገኙ ተናግረዋል። በመንደሩ ስራ ከጀመሩበት ጊዜ ጀምሮ ከፍተኛ ትርፍ ማምጣታቸውን ተናግረው በትንሽ ካፒታል ጀምረው አሁን ግን እስከ አንድ ሚሊዮን ብር በላይ ካፒታል ይዘው እየሰሩ እንደሚገኝ አንስተዋል። አማጋን ክያ ስሜ አህመድ ሐሰን እባላለሁ። ከዚህ በፊት ስጀምር የጀመርኩት በአስራ አምስት ሺህ ብር ካፒታል ነበር። አሁን ግን በጣም ተሻሽሏል። ትልቁ ሀብቴ ማሽነሪ ላይ ነው። በስራቸውም ለሰባት ወጣቶች የስራ እድል በመፍጠር የተለያዩ ሙያዎችን እንዲቀስሙ እያደረገ መሆኑንም አክለው ገልጸዋል። በክልሉ የኢንተርፕራይዞች ልማትና ኢንዱስትሪ ቢሮ የልማት ዳይሬክቶሬት ዳይሬክተር አቶ ግሩም ተስፋይ እንደተናገሩት መቶ የሚደርሱ ወጣቶች በ18 ማህበራት ተደራጅተው በኢንዱስትሪ መንደሩ እየሰሩ እንደሚገኝ አንስተው ወጣቶቹም በተሰማሩባቸው ዘርፎች ህብረተሰቡን ተጠቃሚ በማድረግ ራሳቸውና ቤተሰባቸውን ከመርዳት ባለፈ በዘርፉ መልካም ውጤት እያመጡ መሆናቸው መሆናቸውንም ተናግረዋል። በሀማሬሳ ኢንዱስትሪ መንደር በሚገኘው የማምረቻ ግቢ ውስጥ ተደራጅተው የሚገኙ ወደ 18 የሚሆኑ ኢንተርፕራይዞች አሉ። በነዚህ በ18 ኢንተርፕራይዞቹ ስር አንድ ላይ እስከ መቶ የሚደርሱ ወጣቶች በነዚህ ኢንተርፕራይዞች ውስጥ ተካተው የተለያየ የእንጨት ስራ የተለያዩ የብረታ ብረት ስራዎች ከዛም አልፎ የኬሚካል ስንል የሳሙና በተጨማሪም የፋይበር ውጤቶችን በማምረት እንዲሁም ደግሞ የህትመት ስራዎችን በመስራት በነዚህ ሁሉ ዘርፎች የተደራጁና የተሰማሩ ናቸው። በኢንዱስትሪ መንደሩ በተለያዩ የስራ ዘርፎች ለተሰማሩ ማህበራት የገበያ ትስስር እየተፈጠረላቸው ስለመሆኑ ጨምረው ገልጸዋል። በቀጣይም ለዘርፉ የሚደረገውን ድጋፍ በማጠናከር ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት እንዲሁም ስራ አውጥነትን በመቀነስ ረገድ ትኩረት ሰጥቶ እየተሰራ እንደሚገኝም አቶ ግሩም አክለው ገልጸዋል። ወደ ሀገር አቀፍ ዘገባዎች ያግረናል የግብርና ሪፎርሙ በተሟላ ሁኔታ ስራ ላይ ማዋልና ውጤት የሚታይበት አመት መሆኑን በዘርፉ የተሰጠውን እድገት እንዲያስመዘግብ የሚያስችል ነው ሲሉ የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ ገለጹ። በሌላ ዜና ደግሞ በአዲስ መልክ በተዘጋጀው በዚህ አመት የሚጸድቀው የቱሪዝም ረቂቅ ፖሊሲ የቱሪዝም መዳረሻዎችን በማስፋት የዘርፉን እድገት በማስቀጠል ሚናው የጎላ መሆኑን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ የሚሉት በሀገር አቀፍ ጉዳዮቻችን የያዝናቸው ናቸው ናቸው እነኝህን ጨምሮ ሌሎችንም ናድሮስ ዳምጤት አቀርባቸዋለች የግብርና ሪፎርሙ በተሟላ ሁኔታ ስራ ላይ መዋልና ውጤቱ የሚታይበት አመት መሆኑ ዘርፉ የታሰበውን እድገት እንዲያስመዘግብ የሚያስችል ነው ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። በግብርናው ዘርፍ በ2018 ማጠናቀቂያ የ7.8 በመቶ እድገት እንደሚያስመዘግብ ትንበያ መጠቀሙን ሚኒስትሯ ጠቁመዋል። የሚታረስ መሬት በ3.1 በመቶ እንደሚያድግ የጠቀሱት ሚኒስትሯ የመስኖ ሜካናይዜሽንና ኮሜርሽላይዜሽን ስራዎች መስፋፋት ለዘርፉ እድገት አስተዋጽኦ እንደሚያደርጉ ተናግረዋል። የስጋና የስጋ ውጤቶች መዳረሻ ሀገራት እየጨ እንዲጨመሩ መምጣታቸው እንዲሁም የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ የሚያሳድገው የአሳ ምርት ለግብርና እድገቱ መሳካት ከፍተኛ አስተዋጽኦ እንደሚያበረክት አመላክተዋል። ከኩታ ግጠም እርሻ መስፋፋት ጋር ተያይዞ አርሶ አደሩ ውሃውን ከእርሻው ጋር የሚያገናኝባቸው በርካታ የውሃ ፓምፖች የሚሰራጩ መሆናቸውን የግብርናና ምርታማነት እንደሚጨምሩ ገልጸዋል። የበጀት አመቱ የሶስት ወራት አፈጻጸም ሲታይ የቡና ምርት ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ19 በመቶ ብልጫ እንዳለው አመላክተዋል። በግብርና ውስጥ እየተካሄደ ባለው መዋቅራዊ ሽግግር ምክንያት የሰብል ምርት ስብጥር እያደገ መምጣቱን ጠቅሰው የገበያ መር ሰብሎችና የስጋ ውጤቶች ላይ ከፍተኛ ለውጥ እየመጣ መሆኑን ሚኒስትሯ ጠቁመዋል። በአዲስ መልክ ተዘጋጅቶ በዚህ ዓመት የሚጸድቀው የቱሪዝም ረቂቅ ፖሊሲ የቱሪዝም መዳረሻዎችን በማስፋፋት የዘርፉን እድገት ለማስቀጠል ሚናው የጎላ መሆኑን የቱሪዝም ሚኒስትር ዴታ ስለሺ ግርማ ገለጹ። የቱሪዝም ረቂቅ ፖሊሲ ዝግጅት ተጠናቆ ለሚመለከተው አካል እንዲጸድቅ መላኩንም ገልጸዋል። ኢትዮጵያ በቱሪዝም ዘርፉ ከዓለም ሀገራት በቀዳሚነት የሚያስቀምጧት በርካታ ታሪካዊ ተፈጥሯዊና ሰው ሰራሽ የቱሪዝም ሀብቶች እንዳሏት ይታወቃል። ቱሪዝም ከአምስቱ የሀገሪቱ ኢኮኖሚ ምሰሶ አንዱ በመሆኑ ዘርፉ የሚመራበት ፖሊሲ ዚ ጋር ተጣጥሞ እንዲሄድ ማሻሻያ እየተደረገበት ነው ሲሉም ገልጸዋል። ሚኒስትር ዴታው አዲሱ የቱሪዝም ረቂቅ ፖሊሲ በዘርፉ ያሉ ዓለም አቀፋዊ ሁኔታዎችን ታሳቢ በማድረግ የተዘጋጀ ሲሆን ኢትዮጵያን ከአፍሪካ ተመራጭ የቱሪዝም መዳረሻ ሀገራት መካከል አንዷ ለማድረግ ውጥንም ይዟል። በተለያዩ የሀገሪቱ አካባቢዎች በርካታ የቱሪዝም መዳረሻዎችና አዳዲስ መሠረተ ልማቶች መገንባታቸውን ለአብነት አንስተዋል። አዲሱን የቱሪዝም ፖሊሲ በመተግበር የቱሪዝም እድገቱን ይበልጥ ማስቀጠል የበጀት አመቱ ዋነኛ እቅድ መሆኑንም አስረድተዋል። በበጀት አመቱ አብዛኞቹ የቱሪስት መዳረሻዎች ተጠናቀው ለአገልግሎት ክፍት እንደሚሆኑም አቶ ስለሺ ተናግረዋል። የኢትዮጵያ የምድር ባቡር ኢንስቲትዩት የ12ኛ ክፍል ማለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑን አስታወቀ። የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው እንደገለጹት የኢትዮጵያ የምድር ባቡር ኢንስቲትዩት በቴክኒክና ሙያ ደረጃ ተማሪዎችን በማሰልጠን እየሰራ ይገኛል። በ2018 በደረጃ 1፣ 2ና 3 ተማሪዎችን ለማስተማር ፍቃድ አግኝቷል። በዚህም 12ኛ ክፍል ማለፍ የቻሉትን ተማሪዎች ተቀብሎ ማስተማር እንደሚጀምር ተናግረዋል። በቀጣይ በቢሾፍቱ ቢሾፍቱ 62 ሄክታር መሬት ላይ የምስራቅ አፍሪካ የልህቀት ማዕከል ለመገንባት ቅድመ ዝግጅት መጠናቀቁን ተናግረው ማዕከሉ ተጠናቆ ለአገልግሎት ሲበቃ የተቋሙን አቅምና የተማረሰው ኃይል ቁጥር እንደሚያሳድግ ጠቁመዋል። ኢትዮጵያ ከ100 ዓመት በላይ የባቡር ታሪክ ያላት ሀገር ናት ያሉት ኢንጂነር ህርሊና ነገር ግን የዘርፉ እድገት እንደተጠበቀው እንዳልሆነ ተናግረዋል። በኦሮሚያ ክልል በዘንድሮ የበጋ መስኖ አራት ሚሊዮን ሄክታር መሬት ላይ ስንዴ ለማልማት ታቅዷል። የክልሉ የግብርና ቢሮ ኃላፊ አቶ ጌቱ ገመቹ ለፋና ዲጂታል እንዳሉት በ2018 ዓ ም የበጋ ወቅት የመስኖ ልማት ስራዎች አስፈላጊው ዝግጅት ተደርጓል ብለዋል። በዚህም የመስኖ አቅም ያላቸውን አካባቢዎች በማልማት ምርታማነትን ለማሳደግ እየተሰራ እንደሆነ ገልጸው፣ አርሶ አደሩን ጨምሮ የሚመለከታቸው ባለድርሻዎችን የማዘጋጀት የንቅናቄ ስራ ተሰርቷል ብለዋል። በዘንድሮ የበጋ መስኖ አራት ሚሊዮን ሄክታር መሬት በስ እንዴት ሰብል ለማልማት ታቅዶ ወደ ተግባር ገብቷል፣ ያሉት አቶ ጌቱ ገመቹ 600000 ኩንታል የምርጥ ዘርና 3 ሚሊዮን ኩንታል የአፈር ማዳበሪያ መቅረቡን ጠቁመዋል። እንዲሁም 29000 የውሃ መሳቢያ ፓምፕ ለአርሶ አደሩ መሰራጨቱን ገልጸው ይህም ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንደሚኖረውም አስረድተዋል። እስካሁን ድረስ 493156 ሄክታር መሬት ታርሶ ከዚህ ውስጥም 238336 ሄክታር መሬት በዘር መሸፈኑን ተናግረዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ቻግረናል። በዓለም ላይ ፖሊዮ በሽታን ለመከላከል ይሁን የነበረው ገንዘብ ድጋፍ መቀነሱ ተነግሯል። ይህም በሽታውን ሙሉ ለሙሉ ለማጥፋትም አዳጋጅ ሊያደርገው እንደሚችል የዓለም ጤና ድርጅት አስታውቋል። ዘገባው የአናዶኖ ነው። ባህል ጠንክር ያቀርበዋል። ፖሊዮ ወይም የልጅነት ልምሻ የሚባለው በሽታ ከምድር ጨርሶ ለማጥፋት ለበርካታ አስርት ዓመታት ሲሰራበት የቆየ ዓለም አቀፍ ዘመቻ ሲሆን፣ በፈረንጆቹ 1988 ነበር ከበሽታው ጋር ውጊያ የተጀመረው። በፈረንጆቹ 2000 በሽታው ከዓለም ለማጥፋት የታቀደ የነበረ ቢሆንም ግን ሊሳካ አልቻለም። በ2025 ብቻ ከዓለም አጠቃላይ ቁጥራቸው 36 የሚሆኑ የፖሊዮ ተጠቂዎች በፓኪስታንና በአፍጋኒስታን ሲመዘገቡ፣ በልዩ ሁኔታ ደግሞ 149 ተጠቂዎች በናይጄሪያ መከሰታቸው ትግሉን አራዝሞታል። አሁን ደግሞ የዓለም ጤና ድርጅትና ግሎባል ፖሊዮ ኢራዲኬሽን ኢኒሽቲቭ ለቀጣይ ዓመታት ፖሊዮን ከዓለም ለማጥፋት በሚያደርጉት ጥረት የ30 በመቶ የበጀት እጥረት እንደገጠማቸው አስታውቀዋል። ይህ የበጀት ክፍተትም 1.7 ቢሊዮን የአሜሪካን ዶላር እንደሚሆንም ተቀምጧል። የደብሊዩ ኤችኦ የፖሊዮ ወረርሽኝ መከላከል ዳይሬክተር ጀማል አህመድ ይህ የበጀት እጥረት በመኖሩ በሽታውን ለመከላከል ይካሄድ የነበረው የተወሰኑ ስራዎች ይካሄዱ የነበሩ የተወሰኑ ስራዎች እንዲቋረጡ ያስገድዳል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ብቅ እንዳሉ ሀገራቸው ከዓለም ጤና ድርጅት እንድትወጣ ባስተላለፉት ውሳኔ የድርጅቱ አቅም ተዳክሟል። ትላልቅ ሌሎች ለጋሽ ሀገራትም ጀርመንና እንግሊዝም የድጋፍ ቅንስ አድርጓል። ይህ ማለት ፖሊዮን ጨርሰን ለመዋጋት አሁንም አንችልም ማለት ሳይሆን ሀገራት አንድም ህፃን ክትባቱን ሳያገኝ እንዳይቀር ቁርጠኛ የሆነ አቋም ከወሰዱ ውጤት ሊገኝ እንደሚችል ኃላፊው አስገንዝበዋል። ተቋሙ የገጠመውን መሰናከል ለመወጣት ሲል የፖሊዮ በሽታ በስፋት በሚስተዋልባቸው ሀገራት ላይ ትኩረት ሰጥቶ ይሰራል ብሏል። ከእነዚህ መንገዶች ባሻገርም ከሌሎች ዓለም አቀፍ የጤና ድርጅቶች በጋራ ለመስራትና ጥናትና ቁጥጥር ላይ በርቶ እንደሚሰራ አስታውቋል። ለበሽታው ብዙም ተጋላጭ ባልሆኑ ሀገራት ትኩረት እንደሚቀንስ አስታውቋል ማለቱን ያስነበበን አናዶሉ ኤጀንሲ ነው። ዜናዎቻችን እንደቀጠሉ ናቸው። የአሜሪካው ፕሬዝደንት ዶናልድ ትራምፕና የቻይናው ፕሬዝደንት ሺጂንፒንግ በደቡብ ኮሪያ ሊገናኙ መሆኑ ተነግሯል። ትራምፕ ወደ ስልጣን ከተመለሱ በኋላ ሁለቱ መሪዎች መካከል የሚደረግ የመጀመሪያው የፊት ለፊት ግንኙነት ይሆናል ተብሎ ይጠበቃል። ዘገባው የቢቢሲ ነው። ፈቃዱ በላይ ዝርዝሩን ይዞታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቅምት ሰላሳ በሲያ ከሚያካሄደው ጉባኤ ጎን ለጎን ከቻይናው አቻቸው ዢ ጂፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሀውስ አረጋግጠም። የዢና ትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም ግን በሁለቱ የግዙፍ ምጣኔ ሀብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይተዋል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረገው የመጀመሪያዊ ፊት ለፊት ግንኙነት ይሆናል። ትራምፕ ቻይና ብርቅዬ ማዕድናት ኤክስፖርት ላይ የጣለችውን ጥብቅ ገደቦችን ካላነሳች ትራምፕ ከህዳር ከሚያስቀጥለው ጀምሮ በቻይና ምርቶች ላይ መቶ በመቶ ተጨማሪ ታሪፍ እንደሚጥሉም አስፈራርተዋል። የዋይት ሀውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድ አራግጠዋል። የሁለትዮሽ ስብሰባው ከጥቅምት 31 እስከ ህዳር 1 በደቡብ ኮሪያ ጂዮንግ ጁንግ ከሚካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ጉባኤ ወይም አፔክ ጎን ለጎን ይካሄዳል። ከቻይና ፕሬዚዳንት ዢ ጋር እገናኛለሁ። ረዥም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንንና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ትራምፕ ቀደም ብለው ተናግረዋል። አንድ ነገር እንደሚሳካ አስባለሁ። በጣም ጥሩ ግንኙነት አለን። ያም ትልቅ ይሆናል። ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ የሀገሪቱን መሪ ኒጄ ማዮንግ ከማግኘት በተጨማሪ ለመሪዎች በሚዘጋጀው የራት ግብዣ ለመሳተፍ ተዘጋጅተዋል። ትራምፕ ወደ እሲያ በሚያደርጉት ጉዞ ውርለት በማሌዥያ በሚካሄደው የደቡብ ምስራቅ እሲያ ሀገራት ማህበር ወይም ኤዥያን ጉባኤ ላይ ለአጭር ጊዜ ይሳተፋሉ። ከማሌዥያ ከደቡብ ኮሪያ ና ከጃፓን መሪዎች ጋርም ይገናኛሉ። በተለይም ከአዲሷ የጃፓን ጠቅላይ ሚኒስትር ሳና ታኪቺ ጋር ይገናኛሉ ተገናኛሉ ሲል የዋይት ሀውስ የፕሬስ ጸሐፊ ተናግረዋል። ትራምፕና ዢ በዚሁ አመት ቢያንስ ለሶስት ጊዜ ተነጋግረዋል። በተለይም በመስከረም ወር ባደረጉት ንግግር በቲክቶክ በአሜሪካ ውስጥ ስላለው እንቅስቃሴ ከስምምነት ደርሰዋል። ለመጨረሻ ጊዜ ፊት ለፊት የተገናኙት በ2019 በትራምፕ የመጀመሪያ የፕሬዝዳንትነት ዘመን ነበር። ትራምፕ ከዢ ጋር በቀጥታ መነጋገር በአሜሪካና ቻይና መካከል እንደ ታሪፍ የንግድ አለመግባባቶች፣ የፌንታኒል ዝውውርና ሌሎች ጉዳዮች ያሉ ቀጣይ ውጥረቶችን መፍታት በጣም ውጤታማ መንገድ እንደሆነም ተናግረዋል። አሜሪካና ቻይና በግንቦት ወር የተካሄደውን የንግድ ስምምነት አጥብቀው በመያዝ በሁለቱ አገራት መካከል ስጋት የፈጠሩትን የሶስት አሀስ ታሪፍ ዛቻዎች ማስቀረት ችለዋል። በጥቅምት ወር ግን ቻይና ብርቅዬ ማዕድናት ላይ የኤክስፖርት ቁጥጥሯን አጠናቅራለች። ይህም ትራምፕ በቻይና ምርቶች ላይ ተጨማሪ መቶ ፐርሰንት ጣሪፍ ለመጣል እንዲያስፈራሩ መንገድ ከፍተዋል። በማህበራዊ ሚዲያ ላይ በሰፈሩት ጽሑፍም ቤጂንግን ግን ዓለምን በምርኮ ለመያዝና በጣም ጠላት ሆናለች ማለት በመክሰስ ተችተዋል። ይህ 2018 የውድድር ዘመን የኢትዮጵያ ከፍተኛ ሊግ ተሳታፊው የሐረር ከተማ እግር ኳስ ክለብ ለአንደኛ ዙር ጨዋታ ወደሚያደርግበት ሐዋሳ ከተማ የአሸኛኘት መርሃ ግብር ተደርጎለታል። በሽኝት መርሃ ግብሩ ላይ የተገኙት የክለቡ ፕሬዝደንትና የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዮኒስ ለተጫዋቾቹ በሰጡት መመሪያም፣ የከተማችን ኩራትና አምባሳደር የሆነው ክለቡ ያለፉት 11 ዓመታት ከቆየበት አንደኛ ሊግ በመላው ክለቡ አባላትና ደጋፊዎች ባደረጉት ትጋትና ጥረት እንዲሁም የክልሉ የሶማሉ ፕሬዝደንት አቶ ወርዲን በድሪ የቅርብ ክትትልና ድጋፍ የኢትዮጵያ ከፍተኛ ሊግ ተሳታፊ መሆን መቻሉን ገልጸው ለዚህም የተገኘው ውጤት በክለቡ ስም ምስጋናቸውን አቅርበዋል። በቀጣይም በ2018 የውድድር ዘመን ክለቡ በድል እንዲመለስ ያላቸውን እምነት ገልጸው የማዘጋጃ ቤቱም ድጋፍ እንደማይለያቸው አረጋግጠዋል። የክለቡ ምክትል ፕሬዝደንትና የሐረር የሀረር ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ ኢንጂነር ፈሪሃን ዘያድ በበኩላቸው ከተማውና ሕዝቡን ወክለው እንደመሄዳቸው ውድድሮችን በዲሲፕሊንና ሰርቡ ውጤት በሚያመጣ መልኩ በማካሄድ ውጤት ማስመዝገብ እንደሚጠበቅባቸው አንስተዋል። የክለቡ ተጫዋቾችና አሰልጣኙ በበኩላቸው በቡድን መንፈስ በመጫወት ክለቡን ውጤታማ ለማድረግ አስፈላጊውን መስዋዕትነት በመክፈል የከተማውንና የክልላቸውን ስም ከፍ ለማድረግ እንደሚሰሩ ተናግረዋል። የከፍተኛ ሊጉ አንደኛ ዙር መርሃ ግበር ከጥቅምት 15 2018 ጀምሮ በሐዋሳ ስቴዲየም የሚጀመር ሲሆን ክለቡም በዛሬ ዕለት ወደ ሰፍራው የሚያቀና ይሆናል። የሐረር ከተማ እግር ኳስ ቡድን በምድብ ሃ ከቡራዩ ከተማ ጋሙ ጭንቻ፣ ባቱ ከተማ፣ ነቀምቴ ከተማ፣ ንብ ቤንችማጂ፣ ሻሸመኔ ከተማ፣ አቃቂ ክፍለ ከተማና ከየካ ክፍለ ከተማ ጋር መደልደሉ አይዘነጋም። በረከት ብርሃዱ። በብዙ ቃት ምስክል ውስጥ ምናልባት የመጀመሪያ ጎል ኢትዮጵያ ቡና በሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ የኢትዮጵያ ቡና ከነጌሌ አርሲ ጋር ያደረጉትን የሊግ መርሃ ግብር ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል። የቡናማዎቹን የማሸነፊያ ግቦች አቡበከር አዳሙና በፍቃዱ አለማየሁ ሲያስቆጥሩ ለአርሲ ነጌሌ ብቸኛዋን ግብ ደግሞ ገብረ መስቀል ዱባለ ከመረብ አሳርፈዋል። በሌሎች ሁለተኛ ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ ጨዋታዎች ፋሲል ከነማ ወልዋሉ አዲግራት ዩኒቨርሲቲን ሁለት ለዜሮ አሸንፏል። በሐዋሳ ስቴዲየም ስቴዲየም በተደረገ ያደረገው ጨዋታ የፋሲል ከነማ የማሸነፊያ ግቦች በረከት ግዛውና አቤኔዘር ዮሐንስ አስቆጥረዋል። ፋሲል ከተማ ወደ ድል ሲመለስ ወልዋል አዲግራት ዩኒቨርሲቲ ደግሞ ሁለተኛ ተከታታይ ሽንፈቱን አስተናግዷል። በአዲስ አበባ ስቴዲየም በተደረገ ሌላኛ ጨዋታ ደግሞ አዳማ ከተማ ከሸገር ጋር ከሸገር ከተማ ጋር ያደረገውን ጨዋታ ያለ ግብ አቻ ተለያይቷል። የአዳማ ከተማ ተከታታይ ሁለተኛ ጨዋታውን በአቻ ውጤት ሲያጠናቀቅ ሸገር ከተማ ከሽንፈት መልስ የአቻ ውጤትን አስመዝግቧል። በሐዋሳ ዩኒቨርሲቲ በተደረገ ሌላኛው የሊጉ ጨዋታ ወላይታ ዲቻ ከድሬዳዋ ጋር ያደረጉትን ጨዋታ በድሬዳዋ ከተማ አንድ ለዜሮ አሸናፊነት ተጠናቋል። ድሬዳዋ ከተማ በውድድር አመቱ የመጀመሪያም ሶስት ነጥቡን ማግኘት ችሏል። አቤል ነጋሽ ደግሞ የድሬዳዋ ከተማን ብቸኛ የማሸነፊያ ጎል አስቆጥሯል። ጨዋታዎቹ በዛሬው እለትም በተለያዩ በሐዋሳ እና በአዲስ አበባ ስቴዲየሞች ቀጥለው የሚካሄዱ ይሆናል። ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ነው ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የዛሬ በዚህ አጠናቀቁ። ጤና ይስጥልኝ።